እግዚአብሔር ምስክሬ ነው በመብርሃን እጅ እንሰጣለች አሁንም ቢሆን እኔ ግርም የሚለኝ ነገር መሀላችሁ መሀላ እግዚአብሔር ምስክሬ ነው እመብርሃን ትፈርድሃለች አንደኛ አዲስ የሆነ አዲስ ፋይል አምጪ የለም በውስጥ መስመር ስትጠየቂ መልስ የለም ሰው መቶ ቤትሽ ድረስ ሲጠይቅሽ ስለዚህ ጉዳይ አላወራም ብለሽ ፋይል ለምን ዘጋሽ? እውነት ካለሽ ማለት ነው። ምክንያቱም እኛ ራሱ ወንጀለኛ አንሆንም፣ እኛ ራሱ ወቃሻ ብለን፣ እሺ ሰው ሰው መቶ ሲጠይቅሽ ለምንድን ስለዚህ ጉዳይ ለምንድን ነው? ልጅ ከሆነ ሚስት፣ እኛ ደግሞ ስንቶቻችን ቅስማችን የሰበር ማታ ደግሞ ቪዲዮ ነገር ነው። ልጅ ውበት ነው። እውነትሽን ነው። ድፍት ያደርገሽ የሚደፋ ነገር

ጠየቃት ጋይስ ሰው ሄዶ ቤቷ ደረስ ነፃነት ምንድን ነው የደረሰብሽ ችግር ምንድን ነው? ምን ደርሶብሻል? እውነትም አብርሃም በድሎች ነው? አብርሃም ምን አድርጎች ነው ብለው ሲጠይቋት መልስ አትሰጥም። መልስ ስለዚህ ጉዳይ አላወራም። ታደ ሚዲያ ላይ ለምታወራ ያለሽ ስለዚህ ጉዳይ ልትቀረጭ እኮ የሚቀርጽሽ እኮ የለም እዛ ጋር። እውነት ካለሽ እውነቱን ህዝብ አሪቶ እንዲፈርድሽ። ሌላ ደግሞ አዲስ ፋይል ካለሽ የምታወሩ ስለ ከነበረ እሱን ነበር ይጠይቁሽ። ድ ሲቀጥል ደግሞ ማለት ምንም አይነት ነገር እንደሌለ አብርሃም ደግሞ መቶ ፐርሰንት እርግጠኛ ነኝ አያደርገውም ብዬ የምከራከረው ነበረው ለዚህ ነው ማታ ራሱ አብርሃም አያደርገውም ይሄ ነገር ምንም አይነት ነገር የለም ብዬ ስናገር ተንጫጫችሁ እኮ ተንጫጫችሁ አንቺ ደደብ አንቺ ሰገጤ አንቺ ራሱ ስግጥ ያልሽነሽ አንቺ ራሱ ስርዓት አልባነሽ እውነትሽ ነው ደግሞ ለሴት ልጅ ምንድነው ለሴት ልጅ ሀያ ምን ምንዋ ነው ውበትዋ ነው አንቺ አንቺ ደደብ ማህይም ማለት ነው። ድሮ ነው የጀመርሽው መሳደብ የጀመርሽው በየዞርሽበት ሽበት ዞረሽ ዞረሽ ትሳደቢ ነበረ። ከዚህ በፊትም ሩታ ከብረ ቢሰች በቅሎ እንደ በቅሎ የምትዘላልሽ አንቺ ያለሽ አይደል በየኮሜንቱ እየሄድሽ የምትራገጪ በየኮሜንቱ የሄድሽ የምትሳደቢ ሰገጤ ማለት ነው። አሳዳጊ የበደለሽ እኔን ደግሞ ከጀመርሽኝ በጣም ቆይተዋል። በጣም ለዩቱብ ቻናል ሀ ብዬ ስጀምር ነበረ በየቦታው ለሴት ልጅ ሀያዋ ውበትዋ ነው የሚል ጽሁፍ ወይም ደግሞ ፕሮፋይል ይዘሽ እየዞሽ የምትሳደቢ አንቺ መሀየብ የመሀየም ልጅ አፈር ያስበላሽ ደደብ እስከ ዛሬ ድረስ ዝም ብዬሻለሁ ምክንያቱም ዙረሽ ስትሳደቢ ስትሳደቢ ነበርሽ አይደለ ሩተን ስለተሳደብሽ እኔን በጣም እየተሳደብሽ ነበረ ምን አባሽ ላደርግሽ እኔ ምን ላደርግሽ ምን ምን ላደርግሽ በየኮሜንቱ ሄደሽ ከምትሰግጭ ስግጥ ከምትይ ዩቲውብ ቻናል ከፍተሽ አሰሬም እንዴ አንቺ መሀየብ የመሀየም ልጅ ሰገጤ አፈር ያስበላሽ ያባት አምላክ። ሌላ ምን እላለሁ? ምንም አለ ደግመሽ ብትጽፊ ቤቴ እኔን አያደርገኝ እንዲህ ቁሽሽ አድርጌ ሰድቤ ነው። አፈር አባሽ ቢና ብሎክም አደርግሽ። እውነቴ ነው የምልሽ ምክንያቱም ከዚህ በፊት ራሱ በጣም ስትሰደቢ ስለነበር፣ ሲቀጥል ደግሞ አሁን አብርሃም ዛሬ ነገም አያደርገውም። ሌላ ደግሞ እኔ ሴት ለሴት ልጅ ክብር የለሽም ወይ? ሴት ልጅ ለምን ትናኪያለሽ? ለሩታ እንዴት ታዳጊ ያለሽ ያላችሁኝ ሰዎች አላችሁ። ለሩታም አላዳለው። ሴትን ልጅ ደግሞ እንደዚህ ከፍ ዝቅ አድርገህ ተሳድቤ በይው ማላቅም፣ ዛሬም ነገም አልሳደብ። ነገር ግን እንዲህ በየኮሜንቱ እየዞራችሁ እየተከታተላችሁ የምትሰድበኝ እሰድባችኋለሁ። ተግባባን አሳድባችኋለሁ። ሌላ ፍቅርን ከፍ ፍቅርን ዝቅ ሩታን ከፍ ሩታን ዝቅ አድርጌ አላውቅም። አሁንም ላደርግም አልችልም። ይህንን አምናችሁ ተቀበሉ። አንደች ቀን እኔ ፍቅር ስትመጣ እዚህ ሚዲያ ላይ አንቺ ፍቅር እንደዚህ ነሽ ወይም ደግሞ ከናብረሽ ጋር ባለፈው ራሱ ዲራማ ሲሰሩ ለምን ይህ ሰራሽ ብዬ ተሳድቤያለሁ፣ ተናግሬያለሁ? አልተናገርኩም። ምንም አላልኩም። ምግል ስለማቅ ስለማቅ እውነቱ እያወቅኩን ይህ ሌና ይሄን እያወቅን ልሳደብ አልችልም። ልናገርም አልችልም። ዛሬ የሚሆን ነገም ማለት ነው። በጭራሽ እችኝቱ ደግሞ እውነት አለኝ ብላደል የመጣቸው መጣቸው እውነቱን ታውጣ። በቃ ምንም ችግር የለውም እንዴ! እውነቱን እኔ ደግሞ ለማወቅ እጥራለሁ። ለምንድን ነው የምጥረው? እውነቱን አውቄ እንድፈርድ ማለት ነው። እች ልጅ እውነቱም ከተበደልሽ፣ ከተበደልሽ ልክ እንደ ፍቅር ጸጥ እላታለሁ። ምንም አልልም፣ እውነቱ ካወቁ። ነገር ግን እቺ ልጅ ሰው ራሱ ሄዶ ሲጠይቃት፣ ስለዚህ ጉዳይ ማውራት አልፈልግም። እውነትሽን ነው ስለዚህ ጉዳይ ማውራት አትፈልግም። እውነት ያላትን ሴት እውነትን ማውራት አትፈልግም ታዲያ ሚዲያ ላይ እየወጣች እያለ ፊክስ እየተቃባችሁ ፊክስ እኮ በጣም ወድ ነው በነገራችን ላይ እሱ እየተቃባችሁ አለቃቅሱ ሌላ ምንም ልንል አንችልም አብርሃም ደግሞ አዎ፣ ዛሬም ነገም ቢሆን አያደርገውም። አድርገዋለሁ ብሎ በአፉ ከተናገረ አዎ እንፈርድበታለን። እራሱ በአፉ ወጥቶ ይናገር። ከዚህ ውጭ ምንም አይነት ላደርግላት አልችልም። ለምን እዛ ራሱ ሄዶ ሰው እንዲጠይቃል? ተደርጎላት ሰው ጠይቋታል። አልናገርም፣ ስለዚህ ነገር አላወራም አለች። ለምን አታወራም? እና ታዲያ ሚዲያ ላይ ነው የምታወራው። እናት ዳኛ፣ የምንረዳት በእንደዚህ አይነት ሁኔታ ነው እንዴ? እሺ ፍቅር እዛ እያለች የፍቅር ጊዜ ላይ እንዴት እንዴት ነው ብለን ጠያይቀናል። እንዴ እየተኛው መሰላችሁ እንዴ? ምክንያቱም እኔ እንዴት አድርጌ መጮህ እንዳለብኝ መናገር እንዳለብኝ ስለምፈልግ የፍቅርን እራሱ በደንብ አድርጋ ጠራውን ከዛ ፀጥ አልኩኝ። በቃ ምንም አይነት ነገር የለም። ነክቼ ተራሱ አላውቅም። ደርሼባት ተራሱ አላውቅም። ምክንያቱም አልደረሳችብኝም። እኔ በየኮሜንቱ እያሄዳችሁ እየተከታተላችሁ ስድብ እንደ ውሻ መጮ እስከ መቼ ነው ምጮሁት እንዴ? በተለይ እቺ የፍቅር ደጋፊ አይደለችም። ባይዘው እንደዚህ እየዞሩ እየተሳደቡ የነበሩት አሁን እኔንን የፍቅር ደጋፊ አይደላችሁ የሰፈር ምቀኛሞች ወይም ደግሞ የጎረቤት እንደዛ ናቸው። ከዚህ በፊት በምግ እየተከታተላችሁ የነበራችሁ አንድ ጥቅስ ጠቅሳችሁልኛል እሱም በቤተሰቦች ስለዚህ የሰፈር ወይም ደግሞ የአካባቢ ናችሁ እንጂ ኬትም አባዳችሁ ልመጡ አችሉም። እኔ የደረስኩበትን ደረጃ ለመደረስ ሞክሩ እንጂ እንጂ እንደዚህ በየ ኮሚቴ አትንጣጡ። ዩቱብ ከፍታችሁ ስሩ። በየጀዛ ቤቱ አትዝረክረኩ። ከየወንድ አታሯሩጡ። እንትን ስትራሀ እየሄዳችሁ እኮ ብር እያዋጣችሁ ስትራሀ እየሄዳችሁ እኮ እየተንዘላዘላችሁ ነው። ልንገራችሁ እንደዚህ ጋር ታዳምጡኛላችሁ መቼም ልንገራችሁ እንደእናንተ እኔ ስግጥ ያልኩ ሰገጥ አይደለሁም። እየ እጃዛ ቤት የምታሞቁ እናንተ፣ ስትራሃ እየሄዳችሁ ወንድ የምታሯሮጡ እናንተ፣ እኔ በእናንተ በምትገኙበትን ቦታ የምገኝ ሴት አይደለሁም። አዎ ዛሬም የትኛውም ሰው እውነት ይዞ ከመጣ እቺ ልጅ እንድትሰደብ የምትሰደብ ልጅ አይደለችም ሩት ብዬ እየተናገርኩኝ፣ ለምንድን ነው እች ልጅ የምትሰደብ ልጅ አይደለች ያልኩኝ? የደረሰባትም ነገር ወይም ደግሞ ራሷ የሆነ ነገር አለ እኔ ማቀው፣ እናንተ ማታውቁት፣ በቃ ራሷ የምታውቀው ለሌላ ሰው አሳልፈ ያልሰጠችው ብዙ ነገር አለ። ወይስ በእሷ ላይ የደረሰው ነገር እናንተ ላይ ደርሶ እዩት ልበላችሁ? ልበላችሁ ይሄ ነው የምፈልጉት። እሷ ላይ ሮታ ያየችው ነገር ወይም ደግሞ ሮታ ያሳለፈችው ነገር እናንተ ማሳልፉና እዩት ልበላችሁ። አንዳንዴ እኮ የማትፈልጉትን ነገር እራሱ እኮ ታደርጋላችሁ። ምክንያቱም በአንዱ ብትበደሉ በአንዱ ነገር ማድረግ ትፈልጋላችሁ። ወዳችሁ ሳይሆን በግዳችሁ ልታደርጉት እራሱ ትችላላችሁ። ነገር ግን እኔ ትንሽ መንገድ ከፍቼላችሁ ነበረ። የምትሰደብ ልጅ አይደለችም በጣም የተጎዳች ልጅ ናት ብዬ ተናግሬ የለም። ስለዚህ በዛ ራሱ ርዕስ ትሄዱ ነበረ። አሃ ምን? እንዴት ብላችሁ ታሰለስሉ ነበረ። እናንተ ግን ጭንቅላታችሁ ድንጋይ ድንጋይ እውነቴ ነው የምላችሁ። እኔ ራሱ ሳልነካችሁ መሳደብ ለሴድ ልጅ ሀያዋ ውበቷ ነው። ሀያ ያለሽ አሁን አንቺ በየሄድሽበት የምትዝረከረክ ዝርክርክ ደግሞ ጽሑፈሽን አራርቀሽ ጻፊ ስምሽን ማለት ነው። እንደዚህ ደርድረሽ አትጻፊው። አንቺ ሰገጤ ሂጂ። እየደቀልሽ እየደቀልሽ አይደል እየፈታሽ ያለሽው? አመዳሙላ ሙላ እንዴ። እኔ ዝም አልላችሁም ከአሁን በኋላ። የምሬ ነው ምላችሁ። እኔ እሳደባለሁ። እንደዚህ ኮሜንታተሮች እየመጣችሁ እንደዚህ የምትሰግጡ በተለይ ከዚህ ገና አመት ሊሆነ ሲጀመር ተከታትላችሁ በየኮሜንቱ መሳደብ የሰፈር ምቀኛ መቼ በማያልፍላችሁ ሰገጤ ሂዱ። ውስጥ ረሃ ወንድ አባሩ የምረ ነው ምላችሁ። ጃዛ ቤታቸው አሞቁ። ወንዶች እየቀያየራችሁ ስልክ እየቀያየራችሁ አውሩ እዛው ሰገጤ ማሀየም። ፎታቸው እየለጠፍኩ ነው። ቪዲዮ ምሰራባቸው ድጋሚ መታቸው ቪዲዮ ኮሜንት ብጽፉልኝ ማለት ነው። እናት ማየም የማየም ጠረቅም እናም ስለተሳደብኩ በጣም ይቅርታ ውድ ቤተሰቦች። ምክንያቱም በጣም እየተሳደቡ ስለሆነ ነው። እንደዚህ በቃ ስድባቸው ልቅ በቃ ልቅ ያለፈ ከልክ በላይ የሚሰደቡ አሉ። መሀየሞች ለምን ለምን እንደሚሰደቡ ራሱ አላውቅም። ደግሞ ተከታትለው ተከታ አመት ሙሉ አይሰለቻችሁም? እኔ እኮ ኮሜንታቸው እየደለድኩ ነበረ እስከዛሬ ድረስ አይሰለቻችሁም እንዴ? ሩታ የምትሰደብ ልጅ አይደለችም። አዎ የምትሰደብ ልጅ አይደለችም። በቃ ያለባት የራሷ የሆነ ነገር እንደውም፣ በእሷ የደረሰው እሷ ያሳለፈችው ስቃይ አሳልፉ። በቃ የምሬ ነው። እሷ እሷ ያሳለፈችው ስቃይ ያሳልፉና እዩት የዛኔ